ከቀናቶች በኋላ ጨሪቃዎች አብረው ስለመጡ በጣም ደስ ብሎኛል። አበቃለት የተባለው ነገር ስለቀጠለ ለምን እንደቀጠለ ደግሞ እነግራችኋለሁ ማለት ነው። እንግዲህ በመካከላቸው ክፍተት የፈጠረባቸውን ነገር፣ ለሀይሚዬ ደግሞ የተላከላትን መረጃም ሆነ ለብሩኬ ዛሬ አሳይተዋለች። ስታሳየውም ደግሞ ያለፈ ታሪክ እንደሆነ ፍቅረኛ እንደነበረው ነው የተናገረው። እንግዲህ ፍቅረኛ ሲኖራችሁ የተለያየ ነገር ልትላላኩ ትችላላችሁ፣ ልታወሩ ትችላላችሁ፣ ብዙ ነገር ይኖራል። ግን ደግሞ ሄዳችሁ ሄዳችሁ ደግሞ የሆነ ጊዜ ላይ ደግሞ ከተለያያችሁ ያለፈ ታሪክ ነው ማለት ነው። እኔ እሱ አይደለም ጥያቄ። የጨሪቃዎች ትልቁ ችግራቸው ከራሳቸው በላይ ሰው ያምናሉ። ይሄ የዋህነታችሁና ሰው ማመናችሁ ደግሞ ይጎዳችኋል። ይህን ነገራችሁን አስተካክሉ ማለት እፈልጋለሁ። አሁን ላይ የብሩኬ ያለፈ ታሪኩ በሀይሚና በብሩኬ መካከል ለምን መላክ አስፈለግ? ለሀይሚ ለምን ተላከ? ማነው የላከው? እንዴት ተላከ? ለምን አስፈለገ? ይሄ ልጅ የራሱ ህይወት አለው። ሶ ስለዚህ ይሄን ነገር ሆን ተብሎ እነሱን ለመለያየት በመካከላቸው ክፍተት እንዲፈጠር እምነት እንዲያጡ፣ እንዲለያዩ ለማድረግ የተሴረ ሴራ ነው ለእኔ የሚመስለኝ ማለት ነው። ምክንያቱም ከዛች ልጅ ጋር አቁሟል አሁን ላይ ልጅቷ። ለምን አስፈለገ ይህም ቪዲዮ መላክም በሌላ ሰውም ለመላክም ሆነ እሷም መላክ ለምን አስፈለገ? ይሄ ልጅ ኦሬዲ በቃ ከዛች ልጅ ጋራ ግንኙነት የለውም አቁሟል። ያለፈ ታሪኩ ነው አለቀ። ሀይምዬ ደግሞ ይሄ ቪዲዮ ለምን እንደተላከልሽ ማን እንደላከልሽ በማን ዙሪያ እንደመጣ እሱን ነገር ደግሞ ከብሩኬ ጋር ሆነሽ ማስረዳት ግዴታሽ ስለሆነ ብሩኬ ደግሞ ያለፈ ታሪኩ ደግሞ እኔ ከዚች ልጅ ጋር እንዲህ እንዲነበርኩኝ በቃ ይሄ ያለፈ ታሪኬ ነው። አሁን ላይ ለምን እንደተላከና እንዴት እንደተላከ አላቅም። ተባብላችሁ እርስ በራሳችሁ መግባባትና መነጋገርን ማወቅ አለባችሁ ብዬ አስባለሁ። ይሄ እኔ በተረዳሁ ልክ ነው ግን አበቃለት ተብሎ የቀጠለው ነገር ደግሞ ይሄ ስራ ነው። እህቶቼ እናንተ እንዳትጨናነቁ ስራ ነው፣ በመካከላቸው የነበረው ነገር ግጭታቸውን ፈተው ጨርሰው፣ ግን ደግሞ አይዲያውን ቀይረው በእንደዚህ አይነት ነገር ነው የመጡት። ስለዚህ ችግር የለውም ይስሩ፣ ስራ ነው። ግን እንደ ቪዲዮውን እንደተረዳሁት፣ እኔ በራሴ መንገድ በተረዳሁት ግን የብሩኬ ይሄ ያለፈ ታሪኩ ነው። ያለፈ ታሪኩ አሁን ህይወቱ ላይ ለምን መጣ? ማነው የላከው? አንዳንድ ሰዎች ወዳጅ መስለው ጥላቶች አሉ። የእነሱን ስኬቶ የእነሱን ስኬት የማይፈልጉ ብዙዎች አሉ። እንዲለያዩ የሚፈልጉ በጣም ብዙ ሰዎች አሉ። ልጆች እኮ በግራም በቀኝም እኮ ስንት ጥላት እንዳለባቸው የታወቀ ነገር ነው። ስለዚህ አሁን ላይ ያለፈ ታሪኩን አምጥቶ ከዚችም ልጅ ለሃይሚም ምትን እንዲላት የሆነ ነገር እምነት እንድታጣ ለማድረግ ብሩኬ ጋር እንትን እንዲኖራል ለማድረግ በነገራችን ላይ ማለት ነው። መፍረድ ቀላል ነገር ሊሆን ይችላል፣ ሆኖ መገኘት ደግሞ ሌላ ነገር ነው። ምናልባት ሀይሚ ለምን ቀድማ አልተናገረችም ለምትሉ ቀድማ ያልተናገረችበት የራሷ ምክንያት አለ። ምክንያቱም ስራ ስለሆነ ነው። ስራም ቢሆን ደግሞ እናንተ በተረዳችሁት መንገድ ለምንና እንዴት ብላችሁ ሀሳብ አስተያየታችሁን መጻፍ አለባችሁ ብዬ አስባለሁኝ። እና ብቻ ዛሬ ጨሪቃዎች አብረው ስለመጡ እኔ በጣም ደስ ብሎኛል ማለት ነው። እና ግን ብሩኬም፣ ማስረዳት ሀይሚም ማስረዳት እርስ በርሳችሁ መግባባት አለባችሁ ብዬ አስባለሁ። ግን ያለፈ ታሪክ ያለፈ ታሪክ ነው። ሀይሚ ያ ሁሉንም ነገር ስለሚያወራት ሁሉንም ነገር ስለምታወራው ለምን ደበቀኝ? አንድ ሰው ሲወዳችሁና ሲያፈቅራችሁ ከዛ ሰው ምንም አይነት ነገር ተደብቆ ማግኘት አፈልጉም። ይሄ ደግሞ እዛ ቦታ ላይ ስትሆኑ ነው የምታውቁት። ማንኛችንም እኛ ሴቶች ደግሞ ታውቃላችሁ ትንሽ ነገር ትበቀናለች። በቃ ነገር ፈላጊዎች ነን ታውቃላችሁ አይደለ? ብቻ የሆነች ነገር ከያዝን ቶሎ ብለን እንትን አንልም። ይሄ የሴቶች ባህሪ ነው። ግን ሴት ሆናችሁ ደግሞ አሁን ላይ የምትፈርዱ አላችሁ እና ሀይሚ ስለመጣች ደስ ብሎኛል ኔ እናት ብሩኬን እንኳ በቲክቶክም በኢንስታግራምም እያየኑ ስለሆነ እሷ ግን ስትደበቅ ደንግጬ ነበረ ምኑና ይሆን ምናምን ብዬ ነበረ ግን እሷ ራሷን አረጋግታ ዝግጁ አድርጋ ለስራ ዝግጁ ሁና ነው የመጣችሁ ስለዚህ ውድ ቤተሰቦቼ እናንተ ደግሞ ሳታስቡ ሳትጨናነቁ በአንድነት በፍቅር ሳትለያዩ ጉዞ ወደፊት ከጨርቃዎች ጋር ማለት ነው። እነሱ መቼም አይለያዩ፣ መቼም ነው የምላችሁ፣ መቼም አይለያዩ፣ ይታረቃሉ። እራሳችሁን አረጓጉ፣ እህቶች በጣም ብዙ እህቶች፣ የተጨነቃችሁ ያሰባችሁ ብዙ እህቶች ስላላችሁ ማለት ነው። ና እና የዛሬውን ቪዲዮ ደግሞ እናንተ እንዴት አያችሁት? የእናንተን አስተያየት ደግሞ ጻፉልኝ ማለት ነው። ስለምተከታተሉኝ፣ ሰብስክራይብ ላይክ ስለምታረጉኝ ደግሞ አመሰግናለሁ ሁላችሁንም ማለት ነው። አሁንም ሰብስክራይብ እያደረጋችሁ አበረታቱኝ። እውነት ለመናገር ሰብስክራይብ አድርጉኝ ለማለት በጣም የሚጨንቀኝ የሆነ የሆነ ጊዜ ላይ ደግሞ እላለሁ ማለት ነው። እና ሰብስክራይብ አድርጉኝ። ጨሪቃዎች ግን አብረው ስለመጡ ደስ ብሎኛል። ፏፈሽ ነው። እናንተ ብቻ ዘና በሉ። ጥሩ ጥሩ ኮሜንት ጻፉላቸው ለጨሪቃዎቻችን ማለት ነው። እንደዚህ አብረው ከመጡ ለእኛ ደስ ይለናል። የምንፈልገው የነሱን አንድነታቸውን ፍቅራቸውን ሰላማቸው ነው የምንመኘው። እግዚአብሔር አሁንም በመካከላቸው ያለውን ነገር አስወግዶ በፍቅራቸው ቶሎ እንዲመለሱ ፈጣሪ ይርዳን። ነው ማለት የምችለው መልካም ጊዜ ይሁንላችሁ፣ ውድ ቤተሰቦቼ።